በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጥሪ። ቤቴንም ስሩ እኔም በእርሱ ደስ ይለኛል። ትንቢተ ሐጌ ምዕራፍ አንድ ቁጥር 8 ሰሜን ሸዋ ሀገረ ስብከት በጣርማ በር ወረዳ በደብረ ሲና ከተማ የሚገኘው የደብረ ምሕረት መድኃኔዓለም ቤተ ክርስቲያን በ1937 ዓ ም ለአባቶች በራእይ ታይቶ በወቅቱ የነበረው የምህንድስና ጥበብ በመጠቀም ህንጻ ቤተ ክርስቲያኑን ለመስራት ተችሏል። ነገር ግን በአካባቢው ያለው የምእመናን ቁጥር በመጨመሩና ቤተ ክርስቲያኑ ከጥበት የተነሳ ለአገልግሎት ምቹ ባለመሆኑ አዲስ ህንጻ ቤተ ክርስቲያን ለማነጽ በብፁዕ አቡነ ቀለምጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የመሰረት ድንጋይ ተቀምጦ ስራ የተጀመረ ሲሆን በአቅም ማነስ የተነሳ ስራው ባለበት ቆሞ ይገኛል። ቤተክርስቲያኑ በመጥበቡና አገልግሎት ለመስጠት አስቸጋሪ በመሆኑ ምክንያት ብፁዕ አባታችን አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መልካም ፈቃዳቸው ሆኖ መጥተው ባስቀመጡት የመሰረት ድንጋይ መሰረት ህንፃ ቤተክርስቲያኑ ተጀምሮ እዚህ ቦታ ደርሷል። በመሆኑም ይህንን ህንፃ ቤተ ክርስቲያን ለማስፈጸም እሁድ የካቲት 30 ከቀኑ 7 ሰዓት ጀምሮ በቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን አዳራሽ ብፁዓን አበው ሊቃነ ጳጳሳት ታላላቅ መምህራነ ወ ወንጌልና ዘማርያም በተገኙበት ልዩ መንፈሳዊ ጉባኤና ዓለም አቀፍ የሆነ የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። በመሆኑም በዕለቱ በቦታው በመገኘት የበረከቱ ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። በዕለቱ መገኘት የማትችሉ አስራት፣ በኩራታችሁን መብአ ስጦታችሁን በሕንፃ አሰሪ ኮሚቴው አካውንት ላይ በማስገባት የበረከቱ ተካፋይ ትሆኑ ዘንድ በመድኃኔ ዓለም ስም ጥሪያችንን እናቀርባለን። እዚህ የመድኃኔ ዓለም ልጆች ጥሪ የምናስተላልፈው ሁላችሁም የበኩላችሁን አስተዋጽኦ አድርጋችሁ ቤተክርስቲያኑ ለፍጻሜ ደርሶ አገልግሎት እንዲሰጥ እንድታግዙን ስንል በመድኃኔ ዓለም ስም ጥሪያችንን እናስተላልፋለን። ኑ! የእግዚአብሔርን ቤተ መቅደስ በጋራ እንሥራ።